የኔ ውድ ነገር የኔ ጨረቃ ማለት ነው። እንደዚህ ስትስቂ እንደዚህ ፈታ ስቲ ነው የሚያምርብሽ የኔ ቅምጥል ማለት ነው። እና ትናንት ባይዘዊ በጣም ደስ የሚል ነገር ነው የሰማነው። እኔ ስለደከመኝ ምንም አይነት ነገር አልፖሰትኩም ማለት ነው። ያው አንዳንድ ጊዜ ግን እኛ ተመልሳችሁ ቅስማችንን ስብር ታደርጉትና ደግሞ ተመልሳችሁ ቁጥ ግን የምታደርጉት ነገር ነው። ሀይሚሻ፣ ያ ነገር ነው የሚያናድደኝ እንጂ እኛ እናንተና ብሩኬ እንደማትለያዩ እኮ ቁርጣችንን እያወቅን ነው፣ ግን እኔ ብሩክን ረገጥኩት። ድሩም ለጥቅም ሕክምና ነው የተጠጋካት። ድሩም ድሮም አንተ ይኸው ታመክ ድነክ እስከሚሻል ድረስ ተቀረብካ ስትድን አልፈልግሽም ወደ ቤት የምሄድ እፈልጋለሁ ብለህ አልኳት። ኢኒዌይስ ስለ እሱ አይደለም ላወራ የመጣሁት፣ የኔ ጨረቃ ኢንስታግራም ላይ ዞር ዞር ስል ይህን የመሰለ ውብ ውብ ፊት በጠዋት በቃ ምንድን ነበረ የጠዋት ቁርስ ቀን ያሳምራን የሚባል አባባል አለ። ምንድን ነበረ? እንደዛ እንደዛ ነው። በቃ እና ዞር ዞር አየዋት፣ በቃ አስቴርን በየፍቅር ማለት ነው። እና ያው ከብሩኬ ጋር ታውቃለች፣ ብሩኬ እንደምትወደው ሀይሚ ፎንቀዋ ነው። እና በቃ ለሱ ነው የተጋበዘው ይሄ ዘፈን። እርግጠኛ ነኝ ዛኔ ደግሞ የእውነት ባበደ ቪዲዮ ይመጣል ብዬ አስባለሁ ማለት ነው እና በጠዋት እንደዚህ አማረብሽ፣ አሰብኩት ከሰዓትሽን፣ ሀይሚሻ አሰብኩት። አንቺማ ምን አለብሽ፣ የኔን ልባን ጠልጥለሽ ይዘሽ ትዞሪያለሽ። እኔ ግን ሀይሚን ብያለው፣ እዚህ ድረስ ተቀምጬ ስለ እሷ ነው ማወራው፣ እያምና እዛ ቁጭ ብለሽ ልቤናን ጠልጥለሽ እያልኩ ነው። ዘፍነላት ማለት ነው። ይሄ ጸጉር ስታይል ደግሞ በጣም ነው ያማረባት ማለት ነው። የኔ ድንቡሽ ቡሽ የኔ ቦምቦሊ ነው ፊት ሁሌም እንዲሳቂ ጠላትሽ ዕር ይበል። እያዩሽ ገና ከፍታለች። ኪኗ ንግስታችን፣ የዩቲዩብ ንግስታችን። አላንቺ እኮ ደስ አይልም የእውነት ንግስታችን፣ እናት የዩቲዩብ ማለት የኔ ጨረቃ ስታመድ ማርያምን ደስ አለኝ። ደግሞ ትናንት ሀብትሽም ጥሩ ነገር ነው ያደረገው። ማስታረቅ በጣም መልካም ነገር ነው። ሄኖክ ብቻ ሄዶ በዱላያ የሚያምን ይመስል ያን ልጁን ይጠፋጥፋል ማለት ነው። እሱ ልጅ ከሕይወታችሁ ብታስወጡ ጥሩ ነው። ለነገ ምንም እየጠቀመ ደስ የሚል ነገር አይታየኝም ማለት ነው። ለምን ጓደኛም ሲበዛ ጥሩ አይደለም፣ የእውነት ለመናገር ማለት ነው። እና ወዳጅ ይመስልና አውቀው ለእናንተ ቢላ ነው የሚስሉትና ቀርቧችሁን ሰዎች ማወቅ አለባችሁ፣ መመርመር አለባችሁ። እና ሀይሚ ደግሞ ሁልጊዜ በጣም ይቅርታ ሰው ናት፣ እውነት በጣም ከብሩ የባዘ ብዙ ነገር የበደሏትን ሰው ሁሉ ይቅር ትላለች። ይቅርታ ጥሩ ነው፣ እኛ የክርስቶስ ባህሪያዎች ነን። ይቅርታ ጥሩ ነው ግን ልክም አለው። ይቅርታ አሁን ብዙ ጊዜ በጣም በይቅርታ ስታርፍ የሆኑ ሰዎች በቃ እሷ ከይቅርታ ሰውናት ምናምን እያሉ ህይወትሽን ይበጠበጣል። ይቅርታ ጥሩ ነው፣ ይቅርታ አድርገሽ፣ ግን ከነዛ ሰዎች መራቅ ነው ያለብሽ። ለነዛ ሰዎች ተመልሰሽ እድል መስጠት አያስፈልግም። ቅመማ ማለት ነው። እና በጣም አምሮብሻል። ይህን ጨረቃ ስታምር እኮ የእውነት ስታምሪ ማለት ነው። እና ዘፈኑ ጣፋብኝ ሆነ በጣም ለብሩክ ይኖርል ያው ከብሩክ ውጪ የአስቴርን ዘፈን ልዘፍን ለታችልም። እና ያው ባይዘወይ ከሰው ጋር ፍቅርን የማይወድ ሴጣን ብቻ ነው ማለት ነው። እና በቃ ሰው ሲፋቀር የማይወድ ሰው አንድ ሲሆን የማይወድ ሴጣን ነው። የሰው ወኛን እንደ ሰው የሚያስብ ሰው ሆነ ደግሞ ፍቅርን የሀይምና የብሩክን መታረክ የሀይምና ብሩክን አንድ ላይ መሆን ብዙ ሰው ይፈልጋል ማለት ከኔ ጭምር ማለት ነው እና እኔ በጣም ደስ ብሎኛል ስለታረቃችሁ፣ አረቃችሁ፣ ነገሮቹም ደግሞ ተስተካክለው እንደ በፊቱ የምትነፋፈቁበት እንደዛ የምትዛዛጉበት ነገር ይመጣል ብዬ አስባለው ማለት ነው እና በቃ ጥሩ ነገሮች ትሰራላችሁ ብዬ አስባለሁ። የብሩክ ሶስት መቶ ሺህ ይከበራል። የሀይሚ የሀይሚ ሁለት መቶ ሺህ ተከብሯል ለካ ግን፣ አሁን ስላለፈው ነገር ወይ በቃ ያለፈው ነገር አልፏል፣ ባለፈ ነገር ላይ አይመለስ ምንም ማድረግ አይቻልም። ኦልሬዲ ትናንት የትናንት ቀን አልፏል። ዛሬ ነው ነገ ተምረን ጥሩ ነገር ማድረግ ያለብን። ሀይሚን ካኔዳ ምንም ነገር እንዳትደብቂው ያለውን ነገር በግልጽ ብሩኬ፣ እንደዛ እንደሚፈጠረው ነገር በግልጽ ተነጋግራችሁ፣ ሰውን ደግሞ አለማመን የራሳችሁ ጓደኛ የምትሉትን ሰዎች መጠርጠር አለባችሁ። እችን የመሰለች ልጅ ደግሞ አታስከፋት። እችን የመሰለች ጨረቃ ሳቂታ ፊቷን ሲያምር ቤቢ ፌስ ብሩኬ ቆታ አይደለም። በዚህ ጉንጭ ጉምጥ ታደርጋለ በዚህኛው ጉንጭ ጉምጥ ታደርጋለ ጉንጫን ጉምጥ ታደርጋለ ማለት ነው። እና ብሩኬ ጨዋ፣ እኛ ከንፈር ሲስም አላየንም ማለት ነው። እና ጨዋነቱን በዚህ መሰከራል የሆነት ለመናገር ማለት ነው። እና እኔ ከንፈሯን ሲስም አይቼ አላውቅም እውነት ለመናገር ጀስት፣ ማለት ይስማት አልፈቅረኝ ሁናት ጓደኛው ግን፣ ፊት ለፊት እንደዚህ ሚዲያ ላይ የሆነት ለመናገር በጣም የምወደው ነገር፣ ስርአት ያለው ነገር፣ በጣም ስርአት ያለች ኩል የሆነ ልጅ ነው በጣም በጣም የሆነ ልጅ ሆና ውስጧ ውስጥ የአርባ ዓመት ሰው ያለን የሚመስለው በቃ ጌታን የአርባ ዓመት በቃ የአርባ ዓመት ሴትዮ ታውቃላችሁ፣ አስባችሁታል። አንዳንድ ጊዜ እኮ የሰው ልጅ የትልቅ የህፃን የህፃን ትልቅ ታውቃላችሁ፣ የልጅ አዋቂ በቃ የሚያስበው ነገር ሁሉ እንደ ትልቅ ሰው፣ የሚያወራውን ነገር ሁሉ እንደ ትልቅ ሰው ማለት ነው። ይሄ ባይዘው አስተዳደግ ነው። ቤተሰብ በጣም እዚህ ጋር ተጽዕኖ ይፈጥሮባት። ተገርፋ ተቆንጥላ ስላሳደገት ነው። እና ሀይሚ የሀያ ዓመት ልጅ ሆና የምታስሙ እንደ አርባ ዓመት ምናምን ሰው ማለት እንደኔ ትላላች። እና በጣም መልካም ሰው ናት፣ ይሁን አስተሳሰቧ ለወንድ ልጅ ያላት ክብር፣ አብሶ ደግሞ ለቡርኪያ ያላት ክብር፣ ለሰው ልጅ ያላት ክብር፣ ለተመልካቿ ያላት ክብር ሳላደንቅ አላልፍም ጨዋነቷ